ይችላል ዛሬ ቤት እያለንበት ይቅርታስቸው ወደ እናንተ እናደርሳለን። ይህኑ ለማስተካከል ነው ዘግይተው ወደ እናንተ የመጣ ነው ይቅርታ እየጠየቅን የጥየ ማፈወርቅም ልዩ እንዴት ዋላችሁ እንዴት አመሻችሁ እያልኩኝ ወደ ስርጭታችን ከመግባታችን በፊት በመላው ዓለም የምትገኙ የኢትዮ ሶስት ስልሳ አድማጭ ተመልካቾቻችንን በያላችሁበት እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እያለን ኢትዮ ሶስት ስልሳ መደገፋ ፍርሱ ትግሉ ለኢትዮ ሶስት ስልሳ ብቻ ሳይሆን ለሁሉም ትምህርት የሆነ ድርጅትን ማስመለስ፣ ድርጅትን አስመልሱ። ሌላ ድርጅት ድርጅት ማፍሶ ድርጅት መገንባት ሳይሆን ድርጅትን በነበረበት አቁሞ ማሳየት ትልቅ ትምህርት ነው። ሁሉም የሚማሩበት ነው። ወደ በኋላ ፈወርቅና ጌድይ መካከል ላይ የሆነች ሀሳብ የምተሰጣቸው ይፈቅሩ ነው። እስካሁን ባለለበት ሁኔታ ሙሉ በሙሉ ስቱዲዮችን ተቆጣጥረናል። አሁን የቀሩትን ነገሮች ደግሞ ወይ ደግሞ ሶስሳን ከቆሙ የቁርጥ ቀን ልጆች ጋር በመሆን ድጋሚ ሆን ስቱዲዮን አስተካክለን ወደ ስራ ማድረስ ባለው በኩል ላይ መረጃዎቻችን ወደ እናንተ ማድረሳችንን እንቀጥላለን። ከመረጃዎቹ ልጀምር ከሸዋ ልጀምር ቅርብ ከሆነው ለአዲስ አበባ ቅርብ ነው እና ዛሬ እንግዲህ ወደ አምስት የሚሆኑ የዚሁ የባዲነው እረዘራዥ እና የኦነግ ኦህዴድ ዱር መከላከያ ተማምነው የተቀመጡ የነበሩ አምስት የሚሻ ሻለቃ አመራሮችን በቁጥር ስር ማውላቸውን ነው

ክፍለ ጦር አስማረ ዳኒ አንደኛ ሻለቃ ከተሞች ላይ በተሰራ ልዩ የከተማ ውስጥ ኦፕሬሽን ነው። እነዚህ አምስቱ ባንዳዎች ወይም ደግሞ አመራር የተቀመጡ ስብስቦች የተያዙ በሸው አቢቢ ዋና ሻለቃ መሪ አቦ ዘለቀው፣ መፈተሻ ሻለቃ መሪ በለጠ መስፍን፣ ሻምበል መሪ እንዳዘነው ግርማ፣ ጋንታ መሪ በላይ ከባለ፣ ጋንታ መሪ መሆናቸውን ነው በመረጃው ላይ ይፋ ያደረገው ከዚህም ባለፈ ደግሞ ከዚሁ አሁን ካለው የኦነጉ ስብስብ ጋር ተያይዞ ከአብሮ መቀጠል ያልቻለውና እየሰራ ያለውን ወንጀል በትክክል የተረዳው ስብስብ ህገፍ የፋኖ ኃይል መቀላቀሉ ቀጥሏል። በጎጃም አንደኛ ክፍለ ጦርም እንዲሁም በሸዋ በአራቱ አቅጣጫ በጎንደርም በተመሳሳይ ወቅት እየገለጹ ምን ያለው ነገር ይኸው ነው። በሰባርተኛ ክፍለ ጦር ደግሞ ይው የኦነጉ መከላከያ እና የባንዳው ስብስብ በልኩ ሲራገፍ ሚጠሙ ዋላቸውንም ነው የፋኖ ኃይል ከአካባቢው የአቅርበሱ መረጃ የሚያመለክተው። እንዲሁም ደግሞ በተለያዩ አቅጣጫዎች አራት የአይ ቪ ቲ እቃዎች ፋኖ የተቀላቀሉት ሰሞኑን ነው ሲሉ የሚገልጹልን የፋኖ ኃይል አመራሮቹ በዚሁ እየአካባቢው ከሚራገፈው ኃይል ጋር ምንም ነገር ማድረግ ያልቻለው መሸነፍን ብቻ ባሉ አድርጎ የቀጠለው ይህ የእውነትና የባንዳ ስብስብ በእነማይ ወረዳ በሚገኝ የገጠር ቀበሌ ስላሉ አርሶ አደሮችን በገፍ እያፈኑ መሆናቸውንም የገለጹን። ከዛም አልፎ እነዚህን አርሶ አደሮች ካፈኑ በኋላ ሚሊሻዎችን እያሰለጠንን ነው በሚል የተለያዩ ፕሮፓጋንዳዎች ያሰ ፕሮፓጋንዳዎች እየሰሩ መሆናቸውንም ነው የአንደኛ ከጥቆር የፋኖ ኃይል አማራ ስልሳ ባደረ መረጃ እያመለከቱት። በሸበል በረንታ ወረዳ የሚገኘው እዚሁ ደግሞ የኦሪዶ ኦነግ ስብስብ ደግሞ በንጹሃን ላይ እየፈጸመ ያለው ግፍ አሁንም ቀጥሏል። ይህን የሚያዩ የዚሁ የኦነጉ ኦሪዶ ስብስብ ኃይሎች ፋኖን እየተቀላቀሉ መሆናቸውን ገልጸዋል። ዛሬ በዚህ የተበሳጨው ይኸው ቡድን አንድ የአምስት ዓመት ሕጻን ልጅን በግፍ ገሎ በግፍ መግደሉ ነው በመረጃቸው ጨምረው የገለጹ ነው። እንዲሁም ደግሞ ወደ ሌሎቹ በመረጃዎች እንለፍና በተለያዩ አቅጣጫዎች እንግዲህ ድሉን ይቀጥላል። ከድሉ ውጭ ደግሞ እጁን የሚሰጠው ኃይል ከምንነግራችሁ በላይ የበዛ መምጣቱ ነው። ዛሬ ከተለያዩ አቅጣጫዎች ደረሱን መረጃዎች የሚያመለክቱት የአማራ ፋኖ በደጀን ወረዳ ማለት ነው በደጀ ወረዳ በመቶ ሰላሳ አራተኛ ክፍለ ጦር ላይ የተጠና ኦፕሬሽን ተደርጓል። በዚህም ይህንን ኃይል ሙሉ በሙሉ መደምሰስ ተችሏል። ጦር ዛምብር ሻለቃ ነው። እንዲሁም ደግሞ በተለያዩ ቦታዎች ላይ ድሉን የራሱ ሲያደርግሏል።

በጃባጫሁ ለመጓዝ ቢሞክርም፣ ነገር ግን አልተሳካለትም። በፋኑ ትይት ተስተናግዷል ሲል የገለጹ ነው። ከትላንት ጀምሮ ፍክሪ ደግሞ ትላንት ጋር ሶስት ከጠዋት ጀምሮ ከባህርዳር ጎንደር፣ ከጎንደር ባህርዳር በርካታ ቁጥር ያለው ይሄው ሀይል ሎጂስቲክ ለማመላለስ ጥረት ያደርግም፣ ነገር ግን አልተሳካለትም። የፋኖን ኃይል መቋቋም አልተቻለውም ሲሉ ነው የገለጹት። ካርሎ ጋር ነው እስከ ስብ ሀገር ወይ የፋኖን ህብረተሰብ አትን መቋቋም ያቻለው። ይሄው ቡድን በንጹሃን ላይ ጉዳት ለማድረስ የሚሞክርም አልተሳካለፍ፣ ሲሉ ገልጸውናል። በዚህ ጥቃት ሶስት ተሽከርካሪ ሙሉ ስንቅ የጫነው ሀይል ከጥቅም ውጭ እንዲሆን ነበረው የገለጹልን። በዚሁም በተለያዩ አቅጣጫዎች በሰሜን ምስራቅ እዝ አስበረተኛ ለጦር አባል የሆኑ ሶስት ያልተጋዙ ወይም ደግሞ የዚህ ወደ ኦለግ አባላትም የፋ ነው ሀይል እጃቸውን መስጠታቸውን ገልጸዋል። የአስር አለቃ ማዕረግ ያላቸው የነጦር ሻለቃ አባል የሆኑ እንዲሁም ደግሞ የተለያየ ማዕረግ ላይ ያሉ እና ያው ሀይል ይዋጉልኛል ብሎ ያሰፋቸው በሙሉ ወደ ፋ ሀይል የተፈናቀሉ መሆናቸውን ገልጾናል። ወሌሎቹ ስናልፍ ደግሞ መየሳው ካሳ ወደ ጎንደር ስናልፍ ማለት ነው። በሰሜን አማራ ክፍና በላይ ገለጠ እዝ መየሳው ካሳ ሁለተኛ ር ማለት ነው። ከፍታራ ቢገበየው ክፍለ ጦር አማሃድን ግን ብርጌድ እና አይሸሽን ብርጌድ በአርበኛ አሊ መጋሪት እየተመጣ በዚህ ጉድ ላይ ተሰባስብ ያለው ጥምር ኃይል ፈጥር ያለው ብሎ ቢመጣም ጥምሩን እንዳሉ አድርገው በታት ነው። ምናልባት እዚህ ጋር ማሳየት ስለማንችል ነው እንጂ አስክሬኖ እጅግ በሚያሳዝነ ሁኔታ በየቦታው ላይ እየጫፈው ተዘርግቶ ሲታይ እጅግ በሚያሳዝን ሁኔታ ማለት ያው ከዋጋ ተብሎ ቢላትን?

ከባድ ጫና እየተፈጠረ መሆኑንም ገልጸው ልናል። ወደ አዲስ አበባ ስናልፍ በአዲስ አበባ ከተማ አስገድሚቶ ስሳ ገና በመረጃው ይፋ ሳይሆን በፊት ዛሬ ካልተሳፉን ከሁለቶ ሶስት ዓመት በፊት የጥየማ ፎቁን ታስታውሱታላቸው። ከተማን በሙሉ ግሬ የሆነ ቀለም ቀቡ በሚል መመሪያ ወቱ በአዳነች ቤዛ አስፈፃሚነት ያ ተግባራዊ እንዲሆን እየተደረገ ነበር። አሁን ደግሞ ከተማው ላይ ያሉ ቤቶችን ወደ ነጭ ቀለም እንደተቀይሩ በሚል ነጭ ቀለም ለማስቀባት በሚል ነዋሪዎች እንዲሰጣ እየተደረገዋል። በዚህ ደግሞ አንድ ነዋሪ በአንድ ቤት እስከ አስራ ሁለት ሺህ ብር የሚጠየቅ ሲሆን እንዳለ ደግሞ ብሎክል በብሎ የሚቀባ ከሆነ ደግሞ በትንሹ ከሰባት መቶ ሺ በላይ ገንዘብ የተጠየቁ መሆናቸውን ገልጾልናል። እንግዲህ በተለይ ደግሞ የጋራ መኖሪያ ቤቶች ኮንዲኒየም ኮንዲኒየም ላይ የሚኖሩ ነዋሪዎች አንዱ ኮንዲኒየምን ለማስቀባት በብሎክ ከሰባት መቶ ሺህ ብር በላይ እየተጠየቁ ነው።

ሰፈር ማለት ነው። ዛሬ ከጠዋቱ አራት ሰዓት ላይ በሸቀጣ ሸቀጥ ስራ ላይ የተሰማሩ ነጋዴዎችን በተለይ ደግሞ የአማራ ተወላጆች ተለይተው የእያንዳንዱ ሸቀጥ ዋጋ ለይታቸው አልጻፋችሁም በሚል እንዳሉ ተሰብስበው ወደ ፖሊስ ጣቢያ መወሰዳቸውን እያንዳንዱ ከተወሰዱ በኋላ የሚከሰሱበትን ክላሰር እና ወረቀት ነጭ ወረቀት እንዲገዙ ራሳቸው ጠየቁ። የክስ መዝግባት እንዲጻፍ የሚከሰሱበት እያንዳንድ ነገር ይጻፍላቸዋል። ስለዚህ የሚጻፍላቸው ወረቀት በክስ የሚሆናቸው ስላስራ ወረቀት ከተባሉ በኋላ ከእነዛ ከተያዙት ከስልሳ አምስት በላይ ነጋዴዎች አርባ ሰባት የሚሆኑት የአማራ ተወላጆች ናቸው። ቀሪዎቹ የኦሮሞ ተወላጆች ናቸው በሚል ወደ ቤታቸው እንዲ ሄዱ ሲደረግ እነዚህ ራሳቸው በገሱ ላሴረና ነጭ ወረቀት ተከሰው እዛው ፖሊስ ጣቢያ ውስጥ እንዲያዙ መደረጋቸውን ገልጸዋል። እንግዲህ በራስ ላይ የሸቀጣሽቀጦች ችርቻሩ ዋጋ አልጋ አልቀመጥኩም በሚል ገልጸውናል። ወደ ጉራጌ ዞን ስናልፍ ደግሞ በጉራጌ ዞን እንግዲህ አበሽጌ ወረዳ ላይ አሁን እያታየ ያለው ልዩ ድምፅ ያለው መጀመሪያ ላይ ድምፆ ካገኘችው አበሽጌ ላይ ሕፃናትን መግደል እንደ ክብር እየተወሰደ ነው፣ እንደ ማስፈራራት እየተወሰደ ነው እያሉ ነው የአማራ ህጻናት አንድ ህጻን መግደል ብቻ ሳይሆን ሌሎችንም በመግደል ማሳየትና ሌሎች እንዲፈሩ ማድረግን እንደዛቸው አድርጓል። በአካባቢ የሚታዩ ወጣቶች በሙሉ ይታፈናሉ፣ ይታሰራሉ፣ መግቢያና መውጫ አፍላል ሲሉ ነው በኢትዮ ሶስት ስልሳ ባደረሱት መረጃ ላይ የአማራ ተወላጆች የገለጡት አጭር መረጃ፣ የድምፅ መረጃ ልፈውልናል። ምናልባት ከተዘጋጀልሽ፣ ከደረሰልሽ ድምፅ ምስ ነው ምናልባት አልደረሰልች ወደ ሌሎች መረጃዎች እንትና ሲደርስልሽ፣ ትነግኝ። ያው አሁን በአብዛኛው ቦታ ላይ አይተሽ ሆነ አብዛኛው አሁን እዚህ ወርድ ዙሪያ ላይ ያሉት ጋር አብዛኛው የጉራጌ ማህበረሰብ ከፈኖ ጋር ግንኙነት አለው እየተባለ እዚህ አካባቢ ያሉ አብዛኛው የአማራ ልጆችን የማሳደድ ከእነሱ ጋር ከአማራ ልጆች ጋር ጋላሲ የሚባሉ የጉራጌ ልጆችን የማሳደድ አሁን ደግሞ በቃ ያለው ነገር በጣም እንትን በሚል ህዝቡ ለማ እንዲወጣ አይፈልጉም። እነሱ ማለት በተለያየ ነገር አሁን ያዚህ ሳንስኪና ጉዳይ ነው እንጂ ምንም አይነት ነገር ትን ያለ ነገር የለም። ወጣ ነገር የለም። ተወሳይ ነገሮች ይፈጸማሉ፣ ግን ምንም አይነት ነገር ወደ ሚዲያ ሊወጣ አይፈልጉም። እኛ አሁን ምን አይነት ነገር አለን ወደ አሁን ብረዙ ና ወደ አደሽ ጊዜ የሚኖሩ እንትኖች አሉ። ረጃካለች ማለት አብዛኛው የአማራ ልጆችም እዛ አካባቢ በፍርሰን ደረጃ ተልክቶ ያለዋለ አብዛኛው አሁን ጉራጌ ገርማዎች አሁን ትሬኒንግ ጋም ያሉ ወጣቶች ከነሱ ጋር ግንኙነት አለ በሚል ነው ብዙ አይነት ትንቁሰዎችም። አብዛኛው አሁን ሰሞኑን በጣም ብዙ ወጣቶች እየታሰሩ ያሉት ማለት ነው። ባለፈ እነዚሁ ከእንትን ጋር ነው አሁን የገቤና ማህበረሰብ ማለት እነሱ ጋር ግንኙነት አላቸው እያለ ደጋግሞች ነው ወደ መንግሥት ሚዲያ ሪፖርት እያደርጉ ያሉት ማለት ነው። ገርማና የፋኑ ሀይሎች ግንኙነት እያየደርግ ነው። በበሽቴ ዙሪያ ማለት ወደ ጀማ መውጫ አካባቢ ግንኙነት አላቸው፣ እነዛ እነሱ መስመር መቁረጥ አለባቸው በሚል መንግስት ወደዛ አካባቢ ያለው ጉዳይ እርምጃ እንዲወስድ የሚያሩ ያሉ ባለፈ አይነች ከሆነ አንድ የአማራ ልጅ ነው የባጃጅ ሾፌር፣ በሂሳብ ጉዳይ ተተጋጥረው ከዛ በኋላ ሄደው የአማራ ልጆች ባሉበት ማለት እርሻ ውስጥ እያሉ ነው አራት ልጆች እዛው ነው የገደሯቸው ማለት ተንተሽን ሊሆን ይችላል ትራንስፖርት